በሲቢ የኢትዮጵያ ፕሪሚየር ሊግ አራተኛ ሳምንት የመጨረሻ ጨዋታዎች አዳማ ከተማና ኢትዮጵያ ንግድ ባንክ ተጋጣሚዎቻቸውን አሸንፈዋል። በአዲስ አበባ ስቴዲየም የተከናወነው የአርባ ምንጭና አዳማ ከተማ ጨዋታ በአዳማ ከተማ አንድ ለባዶ አሸናፊነት ተጠናቋል። አዳማን አሸናፊ ያደረገችውን ግብ ቢናም አይተን በፍጹም ቅጣት ምት ከመረብ አሳርፏል። በመጀመሪያዎቹ ሶስት ጨዋታዎች የአቻ ውጤት ያስመዘገበው አዳማ ከተማ የውድድር አመቱን የመጀመሪያ ድል ሆኗል። ባለፉት ሶስት የሊጉ ጨዋታዎች ሁለት ነጥብ ብቻ የያዘው አርባ ምንጭ በውድድር አመቱ ሁለተኛው ሽንፈታቸው ሆኗል። በሌላ ጨዋታ በሐዋሳ ዩኒቨርሲቲ ስታዲየም ኢትዮጵያ ንግድ ባንክንና ድሬዳዋ ከተማን ያገናኘው ጨዋታ በኢትዮጵያ ንግድ ባንክ ሁለት ለባዶ አሸናፊነት ተጠናቋል። የድሬዳዋ ድል አዲስ ገብሬ በራሱ ላይ ያስቆጠረውና የሳይመን ፒተር ግብ ኢትዮጵያ ንግድ ባንክን አሸናፊ አድርገዋል። በሌላ ጨዋታ በአሁን ሰዓት በሐዋሳ ዩኒቨርሲቲ ሜዳ እየተከናወነ የሚገኘው የወልዋሎ አዲግራት ዩኒቨርሲቲና የመቻል ጨዋታ በመቻል ሁለት ለባዶ መሪነት ሲቀጥል፣ መሐመድ አበራና ብሩክ ማርቆስ የግቦቹ ባለቤት ናቸው። በኢትዮጵያ ሴቶች ፕሪሚየር ሊግ አራተኛ ሳምንት የ2017 የሊጉ ሻምፒዮን ኢትዮጵያ ንግድ ባንክ ሲያሸንፍ መቻል ነጥብ ጥሏል። የውድድር ዓመቱን የመጀመሪያ ጨዋታውን ያደረገው ኢትዮጵያ ንግድ ባንክ ይርጋ ጨፌን አራት ለባዶ አሸንፏል። ኢትዮጵያ ንግድ ባንክን አሸናፊ ያደረጉ አራት ግቦችን እፀገነት ግርማ መሳይ ተመስገን ታሪኳ አዴቢሶ እና ንግስት በቀለ አስቆጥረዋል የንግድ ባንኳ አሳቤ ሙሶ የጨዋታው ኮከብም ተብላ ተመርጣለች በሌላ ጨዋታ ካለፉት ሶስት ጨዋታዎች ስድስት ነጥብ የያዘው መቻል የውድድር ዓመቱን ሁለተኛ የአቻ ውጤት አስመዝግቧል በውድድር ዓመቱ ጠንካራ ተጋጣሚ ሆኖ ከቀረበው ሲዳማ ቡና ጋር ያደረጉት ጨዋታ ሁለት ለሁለት በሆነ አቻ ውጤት ተጠናቋል ቱሪስት ለማ የመቻልን ሁለት ግቦች ስታስቆጥር ምትኬ ብርሃኑ የሲዳማ ቡናን ሁለት ግቦች ከመረባሳ አርፋለች የሲዳማዋ ምትኬ ብርሃኑ የጨዋታው ኮከብ ተጫዋችም ሆና ተመርጣለች። ሁለት የፕሪሚየር ሊግ ዋንጫዎችን በማንሳት ቀዳሚ ስኬታማ ክለቦች መካከል አንዱ የሆነው የሐዋሳ ከተማ እግር ኳስ ክለብ ዘንድሮ ተፎካካሪነቱን ለማስቀጠል እየሰራ ይገኛል። በሊጉ ተከታታይ ድሉን ያስመዘገበው ክለቡ ከአምናው መጥፎ አጀማመር በመማር የአመቱን በስኬት ለማጠናቀቅ አልሟል። ነጻነት ጫን ያለው ተጨማሪ ያለው በኢትዮጵያ ፕሪምየር ሊግ በስኬታማነታቸው ታሪክን ከሰነዱ የክልል ክለቦች ቀዳሚ የሆነው ይህ ሐዋሳ ከተማ እግር ኳስ ክለብ ከተፎካካሪነት አልፎ የሊጉ ድምቀት ሆኖ አመታትን ተሻግሯል። በ2017 ከመውረድ አደጋ ተርፎ በመጨረሻ ሳምንታት ወደ ተፎካካሪነቱ የተመለሰው ሐዋሳ ከተማ ከአምናው ተምሮ የዘንድሮ ጅምሩን አቃንተዋል። አምና ትንሽ ወደ መጀመሪያዎቹ ጨዋታዎች ላይ በጣም ተቸግረን ነበረ። ያን ነገር ደግሞ ከሂደት አንጻር አሻሽለናል። ያው ዘንድሮ ደግሞ ያው ከዛ ትምህርት ወስደን ከመጀመሪያዎቹ አስበንበት አቅደንበትም የመጣ ነው ስራ በመጀመሪያዎቹ ጌሞች ጥሩ ውጤት ይዘን ለመውጣት ነው። ዙር ላይ ጥሩ ውጤት ነው የመጣ ነው። እንዲሁም ትንሽ ጮታ ቢጨምር ኖሮ ዋንጫ ታነሳላችሁ እስከመባል ደርሰዋል። እና የመጀመሪያ ዙር አሁን በሜዳችን መሆኑ በደጋፊ መሆኑ አድቫንቴጅ ምናምን ታገኛለህ። በመጀመሪያ ዙር የምታገኘው ነጥብ ለሁለተኛ ስንቅ ይሆናል። ጥሩ ጊዜ አላሳልፍም። ፈረስ ሲዘን ከባድ ጊዜ ነበር ና እዛ ነገር ልምድ ወስደን ዘንድሮ ደግሞ አምና በተበላሽብን ነገሮች ላይ ዘንድሮ አንሸወድም። ሀይቆቹ በኢትዮጵያ እግር ኳስ ከፍተኛ ልምድ ያላቸውን ተጫዋቾች ሽመልስ በቀለን ና ጌታነህ ከበደን ከታዳጊዎቹ ጋር አጣምረዋል። ሁን ና ሽሜም ያው በናሽናል ቲምም በክለብ ባንገናኝ በናሽናል ቲም ብዙ አመታት አብረን ተጫውተናል። ያው ያን ነገር እዚህም ወደ ክለብ አምጥተ ነው ከታዳጊዎች ዚ ሀዋሳ ከነማ እንደምታየው ነው በጣም ብዙ ታዳጊዎች በየአመቱ ብዙ አሉ እና ያ ነገር ከእነሱ ጋር ሆነን ጥሩ ነገር እንሰራለን ብዬ አስባለሁ። አዎ የነሱ መምጣት ምንም ጥርጥር የለውም። ያው የትም ቦታ ሄዶ ሲጫወቱ ተጽዕኖ ፈጣሪዎች ናቸው። ተሻለ ደረጃ ይዘን እንደንጨርስ ያግዙናል ብዬ ማስባቸው ተጫዋቾች ናቸው። ምናልባት ሀዋሳ ከነማ ካለፉት ስምንት ዘጠኝ ዓመታት መለስ ብለን ስንመለከተው በተለየ መንገድ የቀረብንበት ነው። ብዙ ተጫዋቾችን ማዘዋወር አልቻልም። ሶስት ተጫዋቾች ብቻ ነው ከውጭ ማግኘት የቻል ነው። ነገር ግን ሶስት ተጫዋቾች በጣም ትልቅ ሚና ያላቸው ተጫዋቾች ናቸው። ስለዚህ በደንብ አስበንበት ነው እነሱን ያመጣናቸው። ያን ነገር እየተመለከትን ነው ብዬ ነው ስምንት ታዳጊዎችን ከታችኛው ቡድን ሁለት ደግሞ ሰመር ካፕ ላይ ካየናቸው ልጆች ቀላቅለን ኦልሞስት አስር ታዳጊዎች ቲሙ ላይ ያሉ፣ ከዚህ ቀደም የነበሩ ታዳጊዎች ቲሙ ላይ እንደተጠበቀው ነው ማለት ነው። እንዳጠቃላይ በወጣቶች ተገነባ ቡድን ነው። በኢትዮጵያ ፕሪምየር ሊግ ታሪክ በክልል ክለቦች ሁለት ዋንጫዎችን በማሳካት ብቸኛና ቀዳሚ የነበረው የሀዋሳ ከተማ እግር ኳስ ክለብ በዘንድሮ የ2018 የኢትዮጵያ ፕሪምየር ሊግ የተሻለ ጠንካራ ተፎካካሪ ሆኖ ለማጠናቀቅ እየሰራ እንደሚገኝ የቡድኑ ተጫዋቾች አስተያየታቸውን ለኢቲቪ ሰጥተዋል። ዘንድሮ ያው ሜዳችን ላይ ነው ውድድሩ የተጀመረው። የሜዳ አድቫንቴጅ ደግሞ ያው መጠቀም ተገቢ ነው እና ያን ነገር ለመጠቀም ነው እንደገና ደግሞ ያው አዋሳ ከነማ ያው የዘንድሮ ቅዳችን የኛ ሁለት ውድድሮች አሉ። ኢትዮጵያ ጥሎ ማለፍ እና የኢትዮጵያ ፕሪሚየር ሊግ አለ እና እሱ ከሁለት አንዱ ማሳካት ነው። ዘንድሮ ያው ዘንድሮ የተሻለ ውጤት ከቻልን ዋንጫ ካልሆነ ከአንድ እስከ ሶስት ምናምን የምንጨርስ ያን አቅደን ነው የተነሳ ነውና እና እናሳካለን ብዬ አስባለሁ። ከእግዚአብሔር ጋር ብዙ ጊዜ አዋሳ ከነማ ስትጮት ያው ታሪኮች አሉ። እነዛ ታሪኮች ደግሞ ጫና ይፈጥሩባል። ምክንያቱም ዋንጫ የህዝብ ያን ነገር ስለሚፈልግ በዛ ደረጃ ነው አሁን ተዘጋጅተን እየሰራን ያለ ነው። እና ፈጣሪ ካለ ደግሞ ያን ነገር ለማሳካት ጀምረናል ብዬ ነው ማስባል። ተመስገን ዳና እግር ኳስ ሂደት ቢሆንም ክለቡን በከፍታ ለማስቀመጥ እንደሚጥር ነው እየተናገረው። ምናልባት ዋንጫ እናነሳለን ምናምን ማለት ስሜታዊነት ሊሆን ይችላል፣ ነገር ግን ጠንካራ ተፎካካሪ ቡድን እንዲኖረን ለማድረግ እየሰራን ነው። እግር ኳስ ሂደት ነው። እኔ የመጣሁት ዘንድሮ ነው። ሂደቱ የሚወስደንን ቦታ አናውቀውም፣ ነገር ግን ግባችን ትልቅ ቦታ ላይ መቀመጥ ነው። የክለቡ ቦርድ ቡድኑን ስኬታማ ለማድረግ ጠንካራ ስራን እየሰራ እንደሚገኝና ና በአሰልጣኙ ከፍተኛ እምነት ማሳደሩን የገለጹት ስራ አስኪያጁ አቶ ሁቴ ሳውጋሞ ሀዋሳ ከተማ ለዋንጫ ይጫወታል ብለዋል። እንደ ሀዋሳ ከተማ የተቀመጠው አንዱን አንዱን ሻምፒዮን ሆነን ማንሳት እንደምንችል መቻልም አለብን ብለን እቅዳችንም እሱ ስለሆነ ነው። ቢያንስ ሁለት ዋንጫ ነው ያለው ከሁለቱ አንዱን እናስነሳለን። በሁለተኛውም ደግሞ ከአንድ እስከ ሶስት የሚጠበቁ ደረጃዎችን በሜዳሊያ ሰንጠረዥ እንጨርሳለን የሚል ነው መጀመሪያም ገብተን እየሰራን ያለ ነው ወደ ውጭ ዜናዎቻችን እናልፋለን የአውሮፓ ሻምፒዮንስ ሊግ የአራተኛ ዙር ጨዋታዎች ዛሬ ሲካሄዱ ሊቨርፑል ከሪያል ማድሪድ የሚያደርጉት ጨዋታ ተጠባቂ ሆኗል የፕሪሚየር ሊጉ መሪ አርሰናል ወደ ቼክ ሪፐብሊክ አምርቶ ከስላቪያ ፕራ ይጫወታል ህሊና ዳነ በአውሮፓ መድረክ ለአስራ ሶስተኛ ጊዜ የሚገናኙትና ምንም እንኳ በተለያየ ሊግ ቢገኙም ከቅርብ ጊዜ ወዲህ ተቀናቃኝነታቸው ከፍ እያለ የመጣው ሊቨርፑል ና ሪያል ማድሪድ በአውሮፓ ቻምፒየንስ ሊግ አራተኛ ዙር ዛሬ ምሽት አምስት ሰዓት ላይ በአንፊልድ የሚያደርጉት ጨዋታ ተጠባቂ ነው። በአዲሱ የውድድር ዓመት ጥሩ ጅማሬ ካሳየ በኋላ ያልታሰበ የውጤት ቀውስ ውስጥ የገባው ና ካለፉት ስምንት ጨዋታዎች በስድስቱ የተሸነፈው ሊቨርፑል ዛሬ ምሽት በሜዳው ና ደጋፊው ፊት ከሪያል ማድሪድ ሌላ ፈተና ይጠብቀዋል። ሊቨርፑል ና ሪያል ማድሪድ በአውሮፓ ቻምፒየንስ ሊግ መድረክ ከዚህ በፊት 12 ጊዜ የተገናኙ ሲሆን ሊቨርፑል ከ1981 እስከ 2009 ባሉት ጊዜያት የመጀመሪያዎቹን ሶስት ጨዋታዎች ካሸነፈ በኋላ ባለፉት ዘጠኝ ጨዋታዎች አንዱን ብቻ ነው ማሸነፍ የቻለው። ሆኖም በሜዳው አንፊልድ የተሳካ ውጤት ያለው ሊቨርፑል ካለፉት 22 የቻምፒየንስ ሊግ ጨዋታዎች 20ውን አሸንፏል። ይህ ለቀዮቹ ተስፋ ሰጪ ቢሆንም የእንግሊዙ ክለብ በሜዳው ካጋጠመው ሰባት ሽንፈቶች ሶስቱ የስፔን ቡድን ከሆኑት ከባርሴሎና፣ ቫሌንሲያ ና ሪያል ማድሪድ ጋር መሆኑ ደግሞ በውጤት ማጣት ውስጥ ለሚገኘው የአርንስሎት ቡድን ሌላ ፈተና ነው። በሌላ በኩል በአዲሱ የውድድር ዓመት አስደናቂ ጉዞ እያደረገ የሚገኘው ሪያል ማድሪድ በቻምፒዮንስ ሊጉም ሶስቱንን ጨዋታዎች አሸንፏል። በምርጥ አቋሙ ላይ የሚገኘው ክሊያን ምባፔም ለሊቨርፑል የተከላካይ ክፍል ከባድ ፈተና እንደሚሆን ይጠበቃል። ፈረንሳዊ አጥቂ በውድድሩ ቀደም ሲል ከካይራት ጋር ሶስት ጎሎችን ማስቆጠሩ ሲታወስ በቻምፒዮንስ ሊግ ከሜዳ ውጪ ሶስት አትሪኮችን በመስራት ከፊሊፖ ኢንዛጌ ጋር እኩል መሆን ችሏል። የሊቨርፑል አሰልጣኝ አርነ ስሎት ብቻውን ሶስት ወይም አራት ተጫዋቾችን ማለፍ ይችላል ሲሉ የገለጹት ቪንሰንስ ጁኒየር ሳይቀርም ሌላ በምሽቱ የሚጠበቅ ተጫዋች ነው። በዛሬው ጨዋታ ትኩረት ከሚስቡ ጉዳዮች አንዱ በክረምቱ ዝውውር ወደ ነጮቹ ቤት ያመራው አሌክሳንደር አርኖልድ እና የቀድሞ የክለቡ ተጫዋች ዣቪ አሎንሶ ወደ ቀድሞ ቤታቸው የሚመለሱበት ጨዋታ መሆኑ ነው። በሊቨርፑል መለያ 259 ጨዋታዎችን ያደረገው እንግሊዛዊ ተከላካይ ትሬንት አሌክሳንደር አርኖልድ ወዳደገበት ቤቱ ተመልሶ በተቃራኒ ሲሰለፍ፣ የወቅቱ የሎስ ብላንኮች አሰልጣኝ ዣቪ አሎንሶ በተጫዋችነት ስድስት ዓመታትን ያሳለፈበትን ሊቨርፑልን በተቃራኒ ይገጥማል። ሊቨርፑል የሚያቀርብ ጨዋታ የአሌክሳንደር ኢሳክ፣ ፍሪምፖንግ እና አሊሰን ቤከርን ግልጋሎት የማያገኝ ሲሆን የሪያል ማድሪድ የፊት መስመር ተጫዋች ፍራንኮ ማሳንትኖ ከዛሬው ጨዋታ ውጪ መሆኑ ታውቋል። ፌዴሪኮ ቫልቨርዴ ወደ ቋሚ አሰላለፍ ይመለሳል ተብሎ ሲጠበቅ አሌክሳንደር አርኖልድ በጨዋታው በቋሚነት ላይ ይሰለፍ እንደሚችልም ተጠቁሟል። በሌላ የዕለቱ መርሃ ግብር የፕሪምየር ሊጉ መሪ አርሰናል ምሽት ሁለት ሰዓት ከ አርባ አምስት ላይ ወደ ቼክ ሪፐብሊክ አምርቶ ስላቪያ ፕራግን ይገጥማል። ሶስቱንም የቻምፒየንስ ሊግ ጨዋታዎች ያሸነፈው አርሰናል በመድረኩ አንድም ግብ ያልተቆጠረበት ሲሆን ተጋ አጋጣሚው ስላቪያ ፕራክ ደግሞ አንድም ጨዋታ ማሸነፍ አልቻለም። ስላቪያ ፕራክ ካርሰናል ጋር ባደረጋቸው አራት ጨዋታዎችም ምንም ድል ማስመዝገብ አለመቻሉ ይታወቃል። በፕሪምየር ሊጉ ከበርንሌ ጋር በነበረው ጨዋታ ጉዳት ያጋጠመው የመድፈኞቹ የፊት መስመር አጥቂ ቪክቶሪ ኮሬሽ ከምሽቱ የስላቪያ ፕራክ ጨዋታ ውጭ መሆኑን አሰልጣኝ ሚኬል አርቴታ አረጋግጠዋል። በሌሎች ጨዋታዎች የጣሊያን ሴሪያው መሪ ናፖሊ በዲያጎ ማራዶና ስታዲየም ከኢንትራ ፍራንክፈርት ጨዋታውን የሚያደርግ ሲሆን ቶተናም ሆትስፐርስ ኮፐንሃገንን በቶተናም ሆትስፐርስ ስታዲየም ያስተናግዳል። በሌሎች የአውሮፓ ሻምፒየንስ ሊግ ጨዋታዎች ፓሪስ ሳን ጀርማ ባይር ሚኒክን በሜዳው ፓክ ደ ፕሪንስ ያስተናግዳል። ቡድኖቹ በመድረኩ እስካሁን በአንድም ጨዋታ ያለመረታት ጉዟቸውን ለማስቀጠልም ይጫወታሉ። ይበልጣል። ሰውነት ተጨማሪ አለው። የአውሮፓ ቻምፒየንስ ሊግ በአራተኛ ሳምንት መርሃ ግብር ዛሬ ምሽት ሲመለስ ባየር ሙኒክ ወደ ፈረንሳይ ተጉዞ ፓሪስ ሴን ጀርመን የሚገጥምበት ጨዋታ ትኩረትን ስቧል። ቡድኖቹ ከመጀመሪያ ሶስት ጨዋታዎች ዘጠኝ ነጥብ ሰብስበው በአንድ የግብ ልዩነት ካናት ተቀምጠው ነው ዛሬ የሚገናኙት። የሉዊስ እንሪኬ ፓሪስ ሴን ጀርመን የአንደኛነቱን ስፍራ ይዞ ይገኛል። ዛሬ በአንድም ጨዋታ ያለመሸነፍ ጉዟቸውን ለማስቀጠል ከፍተኛ ፉክክር እንደሚያደርጉ ይጠበቃል። የዘንድሮውን የመድረኩ ዋንጫ የተሻለ የማሸነፍ ቅድመ ግምት ከተሰጣቸው ቡድኖች መካከል ዋነኞቹ ነው ናቸው ፓሪሴን ዠርመን ና ባየር ሙኒክ። ፓሪሴን ዠርመን ከሪያል ማድሪድ በኋላ በተከታታይ ለሁለተኛ ጊዜ የመድረኩን ክብር ለማሳካት እየተፎካከረ ይገኛል። ቡድኑ ምንም እንኳ በጉዳት ምክንያት የበርካታ ወሳኝ ተጫዋቾቹን ግልጋሎት እያገኘ ባይሆንም በመጀመሪያ ሶስት ግጥሚያዎች አታላንታ፣ ባርሴሎና ና ባየር ሌቨርኩሰንን በመርታት በ100 ፐርሰንት አሸናፊነት እየገሰገሰ ይገኛል። ባርሴሎናን ከሜዳ ውጭ ገጥሞ ባለቀ ሰዓት በጎንሳሎ ራሞስ ግብ ያሸነፈበት መንገድ አስደናቂ የሚባል ነበር። ቡድኑ በፊት መስመሩ ብቻ ጥገኛ ያልሆነ ከሆነ ከየትኛውም መስመር በሚነሱ ተጫዋቾች ማስቆጠር የሚችል ነው። በሀሰተኛ ዘጠኝ ቁጥር መጫወት በሚችሉት ኡስማን ዴምቤሌ እና ሰኒ ማዩሉ፣ ከሳጥን ሳጥን በሚያካልሉት አሽራፍ ሀኪሚ ና ኑኖ ሜንዴሽ፣ በአንድ ለአንድ ግንኙነት ወደር አልባ በሆኑት የክንፍ ተጫዋቾች ብራድሊ ባርኮላ፣ ዴዚሬ ዱዌ ና ህቪቻ ከቧራ ስኬሊያ፣ እንዲሁም በአማካይ ስፍራ ተጫዋቾች ቪቲኒያ፣ ጆዋኔቨስ ና ፋቢያን ሩይዝ ጎሎችን እያመረተ ይገኛል። በያዝነው ውድድር ዘመን በመድረኩ ጨዋታ ከተሰለፉ 22 የፓሪስ ሴን ዠርመን ተጫዋቾች 16ቱ ቢያንስ አንድ ጎል አስቆጥሯል። በዛሬው ጨዋታም እንብዛም ቅድመ ግምት ያላገኘ ተጫዋች ሊያስቆጥር የሚችልበት እድል ሰፊ ነው። በክረምቱ ከሊል ያዘዋወሩት ግብ ጠባቂው ሉካስ ሸቫሌር ኳስን በሚገባ ከኋላ መስርቶ በመውጣት ረገድ ቁልፍ ሚና እየተጫወተ ነው። ፓሪሴንጀርመ በያዝነው የውድድር አመት በአውሮፓ ቻምፒየንስ ሊግ ከሚሳተፉ ቡድኖች በእድሜ ሁለተኛው ወጣት ስብስብ ነው። ይሁንና ቡድኑ በፈረንሳይ ሊግ አንድ በተጠበቀው ልክ በውጤታማነት ማነት እየተጓዘ አይደለም። ካለፈው አምስት ጨዋታዎች በሶስቷቻ የተለያየ ሲሆን ማርሴና ሎንስን በሁለት ነጥ ብቻ በልጦ ነው የደረጃ ሰንጠረዡ አውራ የሆነው። ቡድኑ በወሳኙ የዛሬው ግጥሚያ የዴዝሪ ዱዬን አገልግሎት በጉዳት ምክንያት አያገኝም። ብራድሊ ባርኮላ በቦታው በቋሚነት እንደሚጀምር ይጠበቃል። በክረምቱ በ63 ሚሊዮን ዩሮ ከቦርን መዚያ ያዘዋወሩት ኤልያዛ ባርኒም በቅጣት ምክንያት አይሰለፍም። ዩክሬናዊው ተከላካይ ባየር ሌቨርኩሰንን 7 ለሁለት ባሸነፉበት የሦስተኛ ዙር ጨዋታ ክርስቲያን ኮፋል ላይ በሰራው ጥፋት ቀይ ካርድ በመመልከቱ ነው ዛሬ የማይሰለፈው። የባየር ሙኒካ አሰልጣኝ ቪንሰንት ኮምፓኒ ቅዳሜ ዕለት ባየር ሌቨርኩሰንን 3 ለባዶ በረቱበት የሊግ ጨዋታ ወሳኝ ተጫዋቾቻቸውን አሳርፈዋል። የጣሊያን ሴሪ ኤው ክለብ ፊዮሬንቲና አሰልጣኝ ስቴፋኖ ፒዮሊን አሰናብተዋል። በጣሊያን ሴሪ አስከፊ ውድድር አመት እያሳለፈ እያሳለፈው የሚገኘው ፊዮሬንቲና ከአሰልጣኙ ጋር መለያየትን መርጧል። አስረኛ ሳምንት በደረሰው የጣሊያን ሴሪ የፍሎረንሱ ክለብ አንድም ጨዋታ ማሸነፍ ሳይችል በደረጃ ሰንጠረዡ ግርጌ ላይ ተቀምጧል። ከአሰልጣኝ ኢጎር ቱዶር ና ና ፓትሪክ ቬራ በኋላ በሴሪ ኤው የተሰናበተ ሶስተኛው አሰልጣኝም ሆኗል። የቀድሞ የእንግሊዝ ብሔራዊ ቡድን አምበል ዴቪድ ቤካም የሰር ማዕረጉን በይፋ ተረክቧል። በ2024 የንጉሱ ቻርለስ ሶስተኛ የንጉስ ቻርለስ የልደት በዓል ላይ ከታደሙ ሰዎች መካከል አንዱ የነበረው ዴቪድ ቤካም በእግር ኳሱና በማህበረሰቡ ለሰራው ስኬታማ ስራ የሰር ማዕረጉን ማግኘቱ ይታወሳል። የቀድሞ ስኬታማ ተጫዋች በዛሬው ዕለት የክብር መጠሪያ ስሙን ከንጉስ ቻርለስ በእጅ በይፋ ተቀብሏል። የንጉሱ አገዛዝ በቤተሰብ ውስጥ ትልቅ ቦታ አለው ያለው የአምሳ ዓመቱ ዴቪድ ቤካም ከንጉስ ቻርለስ እጅ ይህንን ማዕረግ መቀበሉ ትልቅ ክብር ነው ሲልም ተናግሯል።